በስመ አብ ወልድ ወመንፈስ ቅዱስ አህዱ አምላክ አማስሩ ወሰሚ ለጥቅምት ተስቃረ ባሉ ለመላክ ክቡር ሚካኤል ሊቀ መላእክት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት አስራ ሁለት በዚች ዕለት የመላእክት አለቃ የከበረ መላክ የሚካኤል የበዓሉ መታሰቢያ ነው። በጭም ቀን ወደ ነቢይ ሳሙኤል እግዚአብሔር ልኮታልና የዳዊት አባት ወደሆነ በቤተልሔም ወደሚኖር ወደ ኤሴ ቤት ይሄድ ዘንድ በቂስ ልጅ በሳውልም ፈንታ ለእስራኤል ልጆች እንዲነግስ ልጁ ዳዊትን ይቀባው ዘንድ አዘዘው። ሳሙኤልም ወደ ኤሴ ቤት ሄዶ ልጆችን ሁሉንም አቅርብልኝ ብለው፣ ኤሴ ከዳዊት በቀር ሁሉንም አቀረባቸው፣ እርሱ በእርሻ ውስጥ በጎችን ይጠብቅ ነበርና ሳሙኤልም የመንግስት ቅባት ያለበትን ብልቃት በራሳቸው ላይ ከፍ ከፍ ባደረገ ጊዜ እግዚአብሔር አልመረጣቸውም። ሳሙኤልም ኢሴይን ልጆች እነዚህ ብቻ ናቸውን አለው። ኢሴይን በጎች የሚጠብቅ አንድ ትንሽ ልጅ አለ አለው። ሳሙኤልም ደግሞ ኢሴይን እሱ ሳይመጣ ምሳል በላምና ልክ አስመጠው አለው። እሱም ልኮ አስመጠው። መልኩም ቀይ፣ አይኖቹም የተዋቡ አርአያውም ያማረ ነው። እግዚአብሔርም ሳሙኤልን ይህ ይበልጣቸዋልና ተነስተ ቅባው አለው። በዚያንም ጊዜ ሳሙኤል የመንግስት እቃት ያለበትን ቀንድ አምጥቶ በወንድሞቹ መካከል ቀባው። ከዛችን ቀን ጀምሮ ለሁል ጊዜ የእግዚአብሔር መንፈስ በዳዊት ላይ ያደረበት በእስራኤልም ልጆች ላይ ነገሰ። ደግሞ ሁለተኛ በእጭ ቀን እግዚአብሔር የመላይት አለቃ ሚካኤልን ወደ ዳዊት ላከው ርዓታይን ጎልያድን እስኪገድለውና የእስራኤልን ልጆች እስከሚያድናቸው ረርቱ ኃይልን ሰጠው። ስለዚህም የባዕሉን መታሰቢያ በየወሩ በ12 ቀን እና እናደርግ ዘንድ የቤተ ክርስቲያን መምህራን አዘዙ። ለእግዚአብሔር ምስጋና ይሁን። እኛንም በመላእክት አለቃ ሚካኤል አማላጅነት ይማረን ለዘላለሙ አሜን። ሰላም ለከ ዘገነ ጽባ ኦፍ ምረጣታን ዘትነቁ በዘያለም አፍ ሚካኤል ክድነኒ ወህቀፈኒ በክንፍ እይትከየል በእበዴ ግዘ ልሳተ ሲው ወችም ቀን ከአስራ ሁለቱ ሐዋርያት የአንዱ የወንጌላዊው የማቴዎስ የእረፍቱና የምስክርነቱ መታሰቢያ ነው። ይህም እንዲህ ነው። በብዙ አገሮች ውስጥ አስተምሮ ብዙዎች ሰዎችን እግዚአብሔርን ወደ ማወቅ ከመለሰ በኋላ ክብር ገዋና ጌታችን ወደ ካናት አገር እንዲሄድ አዘዘው። ተጉዞም ወደ ከተማው መግቢያ ደጅ በደረሰ ጊዜ አንድ ወጣት ብላቴና አገኘ። ወደ ከተማው ለመግባት እንዴት እንደሚችል ጠየቀው። ወጣቱ ብላቴናም እንዲህ ብሎ መለሰለት፣ አንተ ግን ራስህና ሲምህን ካልተላጨ በእጅም ዘንባባ ካልያዝ መግባት አትችልም። ይህም ነገር ለሐዋርያ ማዜስ አስጨንቆት ሲያዝን አስቀድሞ ያነጋገረው ያ ወጣት ጵላቲና ዳግመኛ በእሱም ጠራው። ሐዋርያውም ወዴት ታውቀኛለህ አለው። እርሱም እኔ ጌታ ኢየሱስ ነኝ። አሁንም እንዴት አሁንም እንደነገሩህ አድርግ። እኔም ከአንተ ጋር አለው። ካንተም አርቅም አለው። ከዚህም በኋላ ጌታችን እንዳዘዘው አድርጎ ወደ ካህናት አገር ገባ። ለማልክት ካህናት አለቃቸው ከሆነ ከአርሚስ ጋር ተገናኘ። ከእርሱም ጋር ስለ አማልክቶቻቸው ተነጋገር ተነጋገርና ድንቅ ታምራትን በማድረግ ጣዖቶቻቸውን አቃጠላቸው። እንዲህም አላቸው፣ ራሳቸውን ማዳን ያልቻሉ ሌላውን እንዴት ያድናሉ? በዚያንም ጊዜ ከአርሚስ ጋር ብዙዎች ሰዎች አምነው አጠመቃቸው። ከሰማይ ወርዶ መገባቸው። ሀገሩ ንጉስ ይህን በሰማ ጊዜ እጅግ ተቆጥቶ ከአርሚስ ጋር ሐዋርያውን ወደ እሳት ጨምረው ጌታችንም አዳናቸው። ከዚህም በኋላ በሚያሰቃያቸው ነገር ሲያስብ እነሆ ልጁ እንደሞተ ነገሩት፣ እጅግ ማዘነ። ሐዋርያ ማቴዎስም ልጅን እንዲያስነሱት ወዲያ አማልክት ለምን አትለምንም አለው። ንጉስም የሞተ ማንሳት እንዴት አማልክት ይችላሉ ብሎ መለሰ። ቅዱስ ማቴዎስም ብታምንስ የእኛ አምላክ ልጅን ማስነሳት ይችላል አለው። ንጉሱም ልጅ ከተነሳ ይመጣል እኔ አምናለሁ አለ በዚያን ጊዜ ሐዋርያው ክብር ግባውና ወደ ጌታችን ኢየሱስ ክርስቶስ ጸለይና የንጉሱ ልጅ ከሞት አስነሳው ንጉሱም ክብር ግባውና በጌታችን አመነ ያገር ሰዎች ሁሉም አመኑ የቀናች ሃይማኖትን አስተምሮ የክርስትና ጥምቀትን አጠመቃቸው ካህናትም ሾመላቸው ከዚህም በኋላ ወደ ሌሎች ሀገሮች ሄዶ ወንጌልን አስተማረ ከዚህም አስቀድሞ በደመና ተነጥቆ ብሔረ ብፁዓን ገብቷል ክብር ግባውና ጌታችን ክርስቶስን ሁልጊዜ ጊዜ በየባላቸው ወደ እነርሱ ሲመጣ አየው። ከእርሱም ጋር መቶ አርባ ሺህ ሕፃናት አሉ። መላእክትም ሁሉ በዙሪያው ቆመው ያመሰግኑታል። በብሔረ ብፁዓን ስለሚኖሩ ወገኖችም ድንቅ ስለሆነ ስራቸው ሁሉ ከሐዋርያው በኋላ ወደ እርሳቸው የገባ ዘሲማስ ቀሲስ ምስክር ሆነ። ከዚህም በኋላ የሐዋርያው የተጋድሎውና የምስክርነቱ ፍጻሜ ሲቀርብ ወደ አንዲት ከተማ ገብቶ አስተማረ፣ ብዙዎችንም አሳመነ። አገረ ገጁም ይዞ ከወህኒ ቤት ጨመረው። በዚያም አንድ እጅግ የሚያዝን በዚያም አንድ እጅግ የሚያዝን እስረኛ አይቶ ስላዘኑ ጠየቀው። እርሱም ብዙ የሆነ የጌታው ገንዘብ ከባህር እንደሰጠመበት ነገረው። ሐዋርያ ማቴዎስም ወደ ገሌ ባህር ዳርቻ ሂድ ወርቅን የተሞላ ቀረጥን ታገኛለህ። ያንንም ወርቅ ወስደ ለጌታ ስጣለም። ስለዚህ ድንቅ ታምር ብዙዎች ክብር በጌታችን አማን መቋኑንም በሰማ ጊዜ እጅግ ተቆጣ። ቅዱስ ማቴዎስንም ራሱን እንዲቆርጡ፣ ስጋውንም ከለሰማ ወፎች እንዲጥሉ አዘዘ። ከከተማውም ማውጥቶ ቆረጡት። ምመናንም ምመናንም በስውር መጥተው ወስደው በመልካም ቦታ አኖሩት። ለእግዚአብሔር ምስጋና ይሁንኛንም በዚህ በቅዱስ ሐዋርያት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን።

ጥቅምት አስራ ሁለት በችለት ንጹህ ድንግል የጠባይን ፍላጎት ድል የነሳ አባት ለአባቶች ሊቀ ጳጳሳት አስራ ሁለተኛ የሆነ የእስክንድሪያን ሊቀ ጳጳሳት አባት ዲሜትሮስ አረፈ። ይህም አባት አስቀድሞ መጻሕፍትን ያልተማረ ህዝባዊ ገበሬ ነው፣ በወላጆቹ የወይን አትክልት ቦታዎች ውስጥ የሚሰራ ሆነው። ከታናሽነቱ ሚስት አጋብተውት ከእርሷ ጋር 48 ዓመት ኖረ። ድንግልናቸው በንጽህና የጠበቁ ናቸው። የተሰወረውን ከሚያውቅ እግዚአብሔር በቀር ይህን የሚያውቅ የለም። ከእርሱ በፊት የነበረ ሊቀጳጳሳት ቅዱስ ዮርዮስ ዕረፍቱ በቀረበ ጊዜ የእግዚአብሔር መልአክ ተገለጠለት። ከእርሱ በኋላ ሊቀጳጳሳት የሚሆነውን በመልእክት ገለጠለት። እንዲህም አለው፣ ነገ የወይን ዘለላ ይዞ ወደ አንተ የሚገባ ሰው አለ። ካንተ በኋላ ሊቀበሰብኝ ሚሆን እርሱ ነውና ያዘው አትተው አለው። በዚያችን ቀን ድሜጥሮስ ወደ አታክልቱ ቦታ ገባ። ያለ ጊዜው ያፈራ የወይን ዘለላ አገኘ። ያንንም የወይን ዘለላ በረከት ሊቀበልበት ወደ ሊቀ ጳጳሳት አባ ዮልዮስ ይዞት ሄደ። በዚያን ጊዜ አባ ዮልዮስ ድሜጥሮስን በእጁ ይዞ ለዝሁሉና ለኢጲስ ቆጶሳት አሳልፎ ሰጠው። ከኔ በኋላ ሊቀ ጳጳሳት አባሳት የሚሆናችሁ ይህ ነው ስለ እርሱ ከእግዚአብሔር የተላከ መልአክ ነግሮኛልና ይዛችሁ ሹሙት አላቸው። ከዚህም በኋላ አባ የሊዮስ ባረፈ ጊዜ የጸሎቱን ስርዓት ፈጽመውለት ሊቀብስና ሾሙት። ያን ጊዜ መንፈስ ቅዱስ ሞላበት። የቤተ ክርስቲያን የሆኑ የብሉያትና የሐዲሳት መጻሕፍትን አንብቦ ተረጎማቸው። ብዙዎች ምስጢራትን ተገለጡለት። ከዚህም በኋላ ባሕር አሳብ የተባለውን የዘመን መቁጠሪያ ሠራ። ከእርሱም በፊት የነበሩ የክርስቲያን ወገኖች የመድኃኒታችን የጥምቀት በዓል ጥር አስር ቀን ጥር አስራ አንድ ቀን አክብረው በማግስቱ የከበረች አርባ ጾምን ጀምረው እስከ የካቲት ሀያ ሁለት ቀን ድረስ ይጾማሉ ከዚያም በኋላ መጋቢት ሁለት ቀን የወሳናን በዓል አክረው በማግስቱ የሕማማትን ሰሙን ጾም ጀምረው ይጾማሉ። ከአውሪያትም ዘመን ጀምሮ እስከዚህ ዘመን እንዲህ እያደረጉ ኖሩ። እርሱም እንዲህ ሠራ። የከበረች የጌታችን ጾመ መግቢያዋ ከሰኞ ቀን እንዳይፋለስ ፍጻሜውን በአርብ ቀን ከዚህም የሆሳዕናን በዓል አያይዞ ሰራ። በሚቀጥለው ሰኞ ቀን የሕማማት ጾም ተጀምሮ እንዲጾም፣ የስቅለቱ በዓልም ከአርብ ቀን እንዳይፋለስ የከበረች የትንሣኤውና የጰራቅሊጦስ በዓል ከውድ ቀን የዕርገቱን በዓል ከሐሙስ እንዳይፋለስ፣ እንዲሁም አዘጋጅቶ ለኢየሩሳሌም ሀገር፣ ለሮሚ ሀገር፣ ለኤፌሶንና ለአንጾኪያ ሀገር ቀን መጳሰት ለእያንዳንዳቸው ላፈላቸው እነሱን በደስታ ጠቀብለው ሰሩበት። እስከዚችም ቀን ጸንቶ ኖረ። በቁርባን ቅዳሴ ጊዜም ዘወትር ክብር ግባውና ጌታችን ኢየሱስ ክርስቶስን የሚያየው ሆነ። የሕዝቡ ኃጢአታቸው በፊቱ ግልጽ ሆነ። ስለዚህ የማይገባቸውን ስጋውንና ደሙን ከመቀበል ይመልሳቸዋል። እንዲህም ይላቸዋል፣ ሂዱ ንስሐ ግቡ፣ ከዚያም በኋላ መጥታችሁ ስጋውና ደሙን ተቀበሉ ይላቸዋል። ስለዚህም ነገር ብዙ ህዝቦች ኃጢአትን ከመስራት የሚጠበቁ ሆኑ። ልባቸው የደነደነ ሌሎች ግን ጣሉት። እርስ በርሳቸውም እንዲህ ተባባሉ፣ ይህ ሰው ሚስት አግቶ ሚስቱም ከእርሱ ጋር ትኖራለች፣ ሳይገባው በወንጌላዊው ማርቆስ መንበር ተቀመጠ። ከንጹህ ድንግል በቀር አይሾምበትም ነበርና አይሾምበትም ነበርና፣ እኛንም ኃጢአተኞች ናችሁ ብሎ ይገስጸናል። እንዲት ሌሊትም ከእግዚአብሔር የታዘዘ መልአክ ወደ እርሱ መጥቶ ዲሜጥሮስ ሆይ ራስን ብቻ ማዳን አትሻ፣ ወገኖች ይጠፉ ዘንድ አትተው። ነፍሱን ስለመንጋዎቹ አሳልፎ ለሞት የሚመዘው እርሱ ቸር ጠባቂ እንደሆነ ጌታችን በቅዱስ ወንጌል የተናገረን አስብ። አስባለሁ የሚያድራሰን መላኩን ጌታ የምትለይ ምንድንነው አለው። መላኩም በአንተና በሚስት መካከል ተሰውሮ ያለውን ምስጢር ለወገኖች ግለጽ ብሎ መለሰለት። ከዚህ በኋላ ህዙን አሰባሰባቸው ለከዳቆኑንም ወጥተው ወደ ቤታቸው እንዳይገቡ ህዝቡን ነገራቸው አለው። ራሱም ቅዳሴውን ቀደሰ። ሁለተኛም እንጨቱን። ሁለተኛ እንጨቶችን ሰብስበው እሳቱን እንዲያነዱ አዘዛቸው፤ እንዳዘዛቸው አደረጉ። ያን ጊዜ ይህ አባት ተነስቶ ከሚነደው እሳት መካከል ገብቶ ለረጅም ጊዜ ቆሞ ጸለየ። ከእሳቱን ፍም አንስቶ በሚከናነብበት ቀጸላ አደረገ። ሚስቱንም ጠርቶ መጎናጸፊያሽን ዘርጊ አላት። በዚያም የእሳቱን ፍም ጨመረ። በእሳቱ መካከል በአንድነት እየጸለዩ ቆሙ። ህዝቡም እጅግ ያደንቁ ነበር። ከዚህም በኋላ ካህናቱና ህዝቡ እንዲህ ብለው ለመኑት። አባታችን ሆይ ይህን የሰራውን ስራ ታስረዳን ዘንድ ከቅድስና እንሻለን። እርሱም ይህን ስራ የሰራሁት ከንቱ ውዳሴን ሽቼ አይደለም እናንተ እኔን አምታችሁ ስለ እኔ እንዳትጎዱ እንድትድኑ ከዚችም ሴት ጋር በመካከላችን ተሰውሮ ያለውን ምስጢር እገልጽላችሁ ዘንድ የእግዚአብሔር መልአክ ስላዘዘኝ ነው እንጂ አላቸው። እርሷ የአባቴ እርሷ የአባቴ ወንድሙ ልጅ ናት። በህፃንነቷም አባቷ ሞተ። በአባቴም ቤት ከኔ ጋር አደገች። አካለ መጠንም ባደረስን ጊዜ አባቴ እሷን አጋባኝ። ወደ ጫጉራ ቤትም በገባን ጊዜ እኔ እህትህ ስሆን ላንተ እንዴት አጋቡኝ አለችኝ። እኔም የምትረግጂ ከሆነ ድንግልናችንን ጠብቀን በአንድነት እንኑር፣ ይህንንም በመካከላችን ያለውን ምስጢር የሚያውቅ አይኑር አልኋት። በዚህም ተስማምተን በአንድ ቤት ውስጥ በአንድ አልጋ እየተኛን አንድ መጎናጸፊያንም እየተጎናጸፍን አርባ ስምንት ዓመት ያህል ኖርን። ይህን ስራችንንም ያለ እግዚአብሔር የሚያውቅ የለም። እኔም እርሷ ሴት እንደሆነች አላወኳትም፣ እርሷም እኔን ወንድ እንደሆን አታውቅም። በየሌሊቱም ሁሉ በንስር አምሳል ወደ ምኝታችን እየገባ ክንፎችን አርሶን ያድራል፣ ሲነጋም ከኛ ይሰወራል አላቸው። በዚያንም ጊዜ በደላቸው ይቅር ላቸው ዘንድ ከእግሩ ስር ወድቀው ለመኑት። እሱ ይቅር አላቸው አጽና ናቸው ይህንንም ድንቅ ስራ ያየ ሁሉ ምስኩን እግዚአብሔርን አመሰገኑት። በዚህ ማባ ዘመን ስማቸው ክሊሜንቶስ አርጌንስ የሚባሉ ሌሎች መናፍቃን ሰዎች ተነስተው ታዩ። ሌሎችም በአንድነት ሆነው ስለ ሃይማኖት የፈጠራ መጽሐፍን ጻፉ። እርሱም አውግዞ ከምእመናን ለያቸው። እርሱም ሁልጊዜ እያለ እረፍት ከጠዋት እስከ ማታ ምናምን የሚያስተምራቸው ሆነ። ሸምግሎም በደቀመም ጊዜ ባልጋ ላይ አስቀምጠው ተሸክሞ ወደ ቤተ ክርስቲያን ያድረሱታል፣ እስከ ማታ ድረስም ያስተምራቸዋል። ሰዎችም ሁሉ ትምህርቱን ይሰሙ ዘን ይጨናነቃሉ። መላ የህይወቱ ዘመንም መቶ ሰባ ነው። በሰላም በፍቅር አንድነትም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ

በዚህም ቀን የጻድቃን የጴጥሮስና የተራራሽ ጳውሎስ የዲናስዮስ የያዕቆብ የቡጥፋ የድሮስና የሚናስ መታሰቢያቸው ነው። እግዚአብሔርን በጸሎታቸው ማለም ለከታቸው ትረሰን ዘላለም አሚን። ሰላም ለጳውሎስ ተዋራፊ ቅዱስ ስሙ በልሳነ ፍረት ለጳውሎስ በቀዲሙ እንተ በፍቁሩ ለክርስቶስ ፈቂዶ ይጻሙ አመታት አምሳ እስከ ይፈጽሙ አይጋሉ ከዋት